ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ዳድድ ድዳ ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ አርብ የሞርስ ዜና እነሆ ጀመረ። አርዕስተ ዜና በወንዲ አንበይታ የተመራ ታጣቂ ቡድን የእንደርታ ወረዳ አስተዳደርን ሰብሮ ገባ። አመራሮቹ ተደበደቡ። የህወሀት መሰረዝን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጠየቀ። የነ ብፁዕ አቡነ ጴጥሮስን ወደ ሀገር መግባት አስመልክቶ ቋሚ ቅዱስ ሲኖዶስ መግለጫ ሰጠ። ሰራዊቱ የማድረግ አቅሙን ለማሳደግ የስልታዊ አመራሮች ሚና ከፍተኛ መሆኑ ተገለጸ። የቅርስ ባለሙያዎች እገታ የቅርስ ጥገና ስራ ላይ እክል ሆኗል ተባለ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የጸጥታና ደህንነት ትብብር ሜዳይ ተበረከተላቸው። ከውጭ እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀስ ከዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ጣናነሽ ሁለት የሰው ማጓጓዣና የመዝናኛ ጀልባ ኢትዮጵያ ገባች። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለኢትዮ ፌሪስ ጣና የሀገር ውስጥ የውሃ ትራንስፖርት እንዲያገለግሉ ከተገዙት ሁለት ዘመናዊ ጀልባዎች መካከል ሁለተኛዋ ጣናነሽ ሁለት ጀልባ ኢትዮጵያ ገብታለች። ከዚህ ቀደም ከጅቡቲ ወደብ ወደ ኢትዮጵያ ጉዞ የጀመረችው የጣናነሽ ሁለት ጀልባ ለአንድ ወር ቸኩል ያህል ተጉዛ ሐሙስ ዕለት የኢትዮጵያን ድንበር ማቋረጧ ነው የተነገረው። በጉዞ ወቅት ያጋጠመውን አስቸጋሪ የመንገድ ሁኔታ ለመፍታት የተለያዩ የኢትዮጵያና ጅቡቲ የመንግስት አካላት ከፍተኛ ርብርብ ማድረጋቸው ተገልጿል። በዚህም የጣናነሽ ሁለት ጀልባ የኢትዮጵያን ድንበር አቋርጣ ደወሌ መግባቷን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ጣናነሽ ሁለት ዘመናዊ የሰው ማጓጓዣ እና የመዝናኛ ጀልባ ስትሆን 38 ሜትር እርዝመት ያላት ሲሆን በአንድ ጊዜ 188 ሰዎችን የመጫን አቅም እንዳላት ተነግሯል። የፌዴራል ቤቶች ኮርፖሬሽን ለመቄዶንያ 5 ሚሊዮን ብር ድጋፍ አደረገ። የፌዴራል ቤቶች ኮርፖሬሽን ለመቄዶንያ አረጋውያንና የአእምሮ ሕሙማን መርጃ ማዕከል የአምስት ሚሊዮን ብር ድጋፍ እንዲሁም ፒያሳ አካባቢ ለሚገኝ አንድ የንግድ ቤት በዛሬ ዕለት ድጋፍ አድርጓል። በመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ውስጥ ምንም ጧሪና ደጋፊ የሌላቸው 8500 በላይ ተረጂዎችን በመረዳት ላይ የሚገኙ ሲሆን በጎ አድራጎት ድርጅቱ በቀን 25 ሚሊዮን ብር ለተረጂዎች እንደሚያወጣ ተገልጿል። መቄዶኒያ በአጠቃላይ በ46 ከተሞች ቅርንጫፍ በመክፈት ስራውን በከፍተኛ ሁኔታ በማስፋፋት ላይ እንደሚገኝ የበጎ አድራጎት ድርጅቱ ረዳት ዋና ስራ አስኪያጅ ለኔ ገብረ ኢየሱስ ተክለ ሃይማኖት፣ ለአህዱ ነግረውታል። በቀጣይ በአዳዲስ ከተሞች ላይ እንደሚከፍት ገልጸው በመቂ፣ ወሊሶ፣ ሱሉልታ፣ ሰበታ፣ ደብረ ብርሃን፣ ሆሳዕና ዲላና በሌሎች የሀገሪቱ ከተሞች ለመስራት አቅዶ እየተንቀሳቀሰ እንደሚገኝም ተገልጿል። የመቄዶንያ አጠቃላይ ድርጅቱን በቀጣይ 250 ለማደስ እየሰራ ይገኛልም ተብሏል። በድርጅት ውስጥ 3000 በላይ የሚሆኑ ተረጂዎች ራሳቸውን ችለው መንቀሳቀስ የማይችሉና ዳይፐር ተጠቃሚ እንደሆኑ ተገልጿል። በተጨማሪም በተቋሙ ከሁለት ሺህ በላይ የአእምሮ ህመማን እንደሚገኙ ተመላክቷል። በአዲስ አበባ ሊካሄድ የታቀደው የፓኪስታን አፍሪካ የንግድ ልማት ጉባኤ መራዘሙ ተገለጸ። ከአንድ መቶ በላይ የፓኪስታን ኩባንያዎች ይሳተፉበታል የተባለው አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች አውደ ርዕይ ሀገሪቱ ከጎረቤቷ ህንድ ጋር በገባችበት ውዝግብ ምክንያት መራዘሙን ተሰምቷል። በኢትዮጵያ የፓኪስታን ኤምባሲ እንዳስታወቀው ከሰሞኑ በኢስላማባድ እና ኒውዴልሂ መካከል ተከስቶ በነበረው ጦርነት ምክንያት የንግድ ልማት ጉባኤውና አውደርኢው ተያዘለት ጊዜ ሊከናወን አልቻለም። በኤምባሲው የንግድ ልማት መኮንን የሆኑት መኪዩ ያዕቆብ ከኢትዮ ኤፍኤም ጋር በነበራቸው ቆይታ ከግንቦት 7 እስከ 9 2017 ድረስ በአዲስ አበባ በሚሊኒየም አዳራሽ እንዲካሄድ መርሃ ግብር ተይዞለት የነበረው አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች አውደርኢ በፓኪስታንና ህንድ ውዝግብ ምክንያት ወደ ሌላ ቀን ተላልፏል። በአሁኑ ሰዓት ፓኪስታንና ህንድ የተኩስ አቁም ያደረጉ ቢሆንም መርሃ ግብሩ ከተያዘ በኋላ በሀገራቱ መካከል በጣት ለሚቆጠሩ ቀናት ተፈጥሮ የነበረው ጦርነት ሁነቱ እንዲራዘም ማድረጉን የነገሩን የኤምባሲው የንግድ ልማት መኮንን ለጊዜው ቀን እንዳልተቆረጠና የተስተጓጎለውን ጉባኤ ለማስተካከል ከሚመለከታቸው አካላት ጋር ንግግር እየተደረገ ነው ብለዋል። ጉባኤው ይከናወንበታል የተባለውን ሚሊኒየም አዳራሽን ጨምሮ ከሌሎች አካላት ጋር ለማስተካከል እየተሰራ መሆኑንም አክለው ነግረውኛል ሲል ኢትዮ ኤፍኤም ዘግቧል። ለጥገና የእቅድ የተያዘላቸው ቅርሶችን ለመጠገን የጸጥታ ችግር ፈተና እንደሆነበት የቅርስ ጥበቃ ባለስልጣን ገለጸ። ይህ የተባለው የቱሪዝም ሚኒስትር የዘጠኝ ወር ሪፖርቱን ለህዝብ ተወካዮች ምክር ቤት የንግድና ቱሪዝም ቋሚ ኮሚቴ ባቀረበበት ወቅት ነው። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው የቅርስ ባለሙያዎች እገታ በተለያዩ ቦታዎች መኖራቸውን አንስተዋል። ዋና ዳይሬክተሩ ዘንድሮ በተለየ ሁኔታ በጣና ዙሪያ አካባቢዎች የባለሙያዎች እገታ አጋጥሟል ሲሉ አንስተዋል። የቅርስ ጥገናውን ለማድረግ የእገታ አደጋው ብዙ ቦታዎች ላይ ባለሙያ እንዳይገባ ችግር እንደፈጠረባቸው ባለስልጣን መስሪያ ቤቱ ገልጾም፣ ከጸጥታ ችግር ጋር ተያይዘውም በአማራ ክልል ማዕከላዊ ጎንደር፣ ጣና ዙሪያ እንዲሁም ዋግ ህምራ አካባቢዎች የጥገና ሰነዶች ተሰርተው ወደ ስራ መግባት አልተቻለም ብለዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኢምሬት ከዱባይ ፖሊስ ጸጥታና ደህንነት ትብብር ሜዳይ ተበረከተላቸው። በተለይ ድንበር ተሻጋሪ ወንጀሎችን በመከላከል ወንጀል ምርመራ፣ እንዲሁም በመረጃ ልውውጥ የሁለቱን የፖሊስ ተቋማት ግንኙነት በማጠናከር ላበረከቱት ከፍተኛ አስተዋጽኦ ከዱባይ ፖሊስ አዛዥ ሌተናንት ጀነራል አብደላ ካሊፋ አልማሪ እጅ ሜዳይ ተበርክቶላቸዋል። ይህ በእንዲህ እንዳለ ኮሚሽነር ጀነራል በዱባይ ከተማ የሚገኘውን የመጀመሪያውን የስማርት ፖሊስ ጣቢያ ጎበኙ ሲሆን ይህ በአፍሪካ የመጀመሪያ የሆነው ዜጎችን ስማርት ቴክኖሎጂን በመጠቀም የፖሊስ አገልግሎትን እንዲሁም ወንጀል ሪፖርት የሚያደርጉበት ሰው አልባ ስማርት ፖሊስ ጣቢያ የዚህ ትብብር አካል በመሆን በቅርቡ በአዲስ አበባ ከተማ እንደሚከፈት ታውቋል። መንግስት ሶስቱን ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን አለ ቋሚ ሲኖዶስ። ቋሚ ሲኖዶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሶስቱ ብፁዓን አባቶችን ወደ ሀገር መግባት በተመለከተ መግለጫ አውጥቷል። ቋሚ ሲኖዶሱ በመግለጫው በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ብፁ አቡነ ቴዎፍሎስ፣ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ያዕቆብ፣ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገረ ቤት በመግባት አመታዊ የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅዱስ ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫው እንደ ተመለከት ነው። የሀገራችንን ሰላም ለማጽናት የቅዱስ ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲል ገልጿል። በመሆኑም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱን ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። ቋሚ ሲኖዶሱ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችን፣ ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲል አስታውቋል። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ለድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ በሰላምና ጸጥታ በማስከበር ረገድ ላበረከቱት ከፍተኛ አስተዋጽኦ እውቅናና ምስጋና ተበረከተላቸው። በአመት ሁለት ጊዜ በኦርቶዶክስ እምነት ተከታዮች በታላቅ ድምቀት የሚከበረው የቅዱስ ገብርኤል የንግስ በዓል ለማክበር ወደ ምስራቁ ሀገራችን ክፍል ለሚመጡ እንግዶች በድሬዳዋ አስተዳደር ከፍተኛ አመራሮች፣ የስራ ኃላፊዎች ሲደረግ የነበረው የእንኳን ደህና መጣችሁ አቀባበል የሚያስመሰግን በመሆኑና ልምዱ በመላው ሀገሪቱ ላይ እንዲስፋፋ ለማስቻል ይህ የምስጋና እውቅና ማዘጋጀቱን የቆልቢ ደብረ ኃይል ቅዱስ ገብርኤል ገዳም አስተዳዳሪ መልአከ ኃይል አባ ሰላማት አረቀኝ ተናግረዋል። በተለይም የድሬዳዋ ፖሊስ ሰላምና ጸጥታ ከማስከበር ባሻገር በዓሉን ለማክበር ብፁዕ ወቅዱስ ፓትርያርኩና ብፁዓን አበው ሊቃነ ጳጳሳት ካህናትና ምእመናን በክብር በትህትና በፍቅር አጀብ ተቀብሎ በመሸኘት የድሬዳዋ ከተማ ነዋሪ ለኢትዮጵያ ሕዝብ የሃይማኖት መከባበርን የፍቅር አብይ ተምሳሌት በመሆናቸው ትልቅ ምስጋና ይገባቸዋል ሲሉ የገዳሙ አስተዳዳሪ መልእክታቸውን አስተላልፈዋል። የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ በበኩላቸው ስለተሰጣቸው ምስጋናና እውቅና አመስግነው ይህ እውቅና ተጨማሪ አደራና ኃላፊነት የሚጥል በመሆኑ የድሬዳዋ ፖሊስ ጠቅላይ መምሪያ ለተሻለ ስራ እንደሚተጋ ጨምረው ገልጸዋል። የዕውቅና ባለፈው ሳምንት ለድሬዳዋ ከንቲባ መሰጠቱ የሚታወስ ነው። ምርጫችን ሰላም ነው። አስተዳደራችንን የሚነካ የህወሓት ከፋፋይ ቡድንን አንታገሰም አሉ። የትግራይ ደቡባዊ ዞን ሰላማዊ ሰልፈኞች ረቡዕ የዜና እወጃችን ላይ በደቡባዊ ትግራይ የእነ ዶክተር ደብረጽዮንን ቡድን በመቃወም ታላቅ የተቃውሞ ሰልፍ ይደረግ መሆኑን ዘግበን ነበር። ይህ የተቃውሞ ሰልፍ በሰላም ተጀምሮ በሰላም መጠናቀቁን የማይጫው ከተማ ኮሚኒኬሽን ቢሮ ያረጋገጠ ሲሆን በሰልፉም ላይ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልእኮን ከሚያስፈጽም ኃይል ጋር ግንኙነት የለንም የሚሉ መፈክሮች ተስተጋብተዋል። ሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይንቀሰቀስ ስጋት ያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍት ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ትናንት ሐሙስ የህወሓት ስረዛ ከተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ ዘገባዎች አመልክተዋል። ሰራዊቱ የማድረግ አቅሙን ለማሳደግ የስልታዊ አመራሮች ሚና ከፍተኛ መሆኑ ተገለጸ። የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ትላሁን ሰራዊቱ በሁለንተናዊ መስክ የማድረግ አቅሙን ከፍ ለማድረግ እያሰልጠናቸው የሚገኘውን የስልታዊ አመራሮች የስልጠና ሂደት ተመልክተዋል። ስልጣኞች ታሪካዊ ጀግነት ግርል ማስቀጠል በስልጠና የሚገኘውን እውቀትና ክህሎት ከልምድ ጋር አዳብረው ወደ ተግባር በመለወጥ የሀገራችንን ሉዓላዊነትና አንድነት ማስጠበቅና ለትውልድ ማሸጋገር እንደሚጠበቅባቸው ገልጸዋል። በየጊዜው ህዝባችንን አንድነት ለመሸርሸር የሚያሰሩ ሽብርተኞችና ጽንፈኞችን በመታገል ሰራዊታችን እየተገኑ አጸፋ የሚገኘውን የአሸናፊነት ድል አጠናክረው መቀጠል ይገባዋል ሲሉም አመላክተዋል። ሰራዊትና ስልጠና የማይነጣጠሉ የአንድ ሳንቲም ገጽታዎች ናቸው ያሉት አዛዡ፣ ካለው ሀገራዊና ወቅታዊ የገዳጅ ሁኔታ አንጻር ተተኪ አመራሮችን ለማፍራት ወቅትን የተከተለ ስልጠና መስጠት አስፈላጊ ነው ብለዋል። ዘገባው የአዲሱ የኢትዮጵያ ብሔራዊ የምርጫ ቦርድ ህወሀትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጥሪ ያቀረበ። ህብረቱ የፕሪቶሪያ ሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታ ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስቧል። የአፍሪካ ህብረት ኮሚሽን ሰብሳቢ መሀመድ አሊ የሱፍ ለምክር ቤቱ በላኩት ደብዳቤ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ የሰላም ስምምነቱን በግልጽ የሚጻረርና ሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለዋል። ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳዩ ላይ እንዲወያይና ተገቢውን እርምጃ እንዲወስድ አሳስበዋል። ይህ በእንዲህ እንዳለ እስካሁን ድረስ የህወሓትን ቡድን ሲያደርግ የቆየውን የፕሪቶሪያውን ስምምነት የሚጥስ ተግባርና ትንኮሳ በተመለከተ ዝምታ ላይ የነበረው የአፍሪካ ህብረት አሁን በምርጫ ቦርድ ከተሰረዘ በኋላ ድምፁ መሰማቱ ካይሮ ከጅቡቲ ጋር ተገናኝታ በቀጣናው ላይ መከርን ባለች ጊዜ ምናልባት የኢትዮጵያ መንግስት በህወሓት ላይ እርምጃ ቢወስድ የቀድሞ ጅቡቲ የውጭ ጉዳይ ሚኒስትር የነበሩትና አሁን የአፍሪካ ህብረት ሊቀመንበር የሆኑት ሰው ድምፃቸውን እንዲያሰሙ የሚል የጃዙር ሀሳብ ለጅቡቲ ፕሬዚደንት ሰጥታ ሊሆን እንደሚችል ግምት አለን የሚሉት የጉዳዩ ተመልካቾችን ሀሳብ ለማጠናከር ከሌላ ወገን በዚህ ላይ የተሰጠ ሀሳብ መኖሯል ተረጋገጠም። በሌላ ዜና የፕሪቶሪያ ስምምነት ህገ መንግስታዊ ስርዓትን የመመለስ እንጂ ፓርቲውን የማጽናት አላማ እንደሌለው እየታወቀ የአንድን ሀገር የውስጥ ጉዳይ የአፍሪካ ህብረት የመዳኘት መብት እንዳለው አድርጎ ማሰቡ ቀደም ሲል የተነሳውን ሀሳብ ያጠናክረዋል የሚሉ ወገኖች ግን አልጣጡም። ይሁን እንጂ በምርጫ ቦርድ የተሰረዘው የቀድሞ ህወሀት አመራሮች ለአፍሪካ ህብረት ኮሚሽነር ደብዳቤ መጻፋቸውን ተከትሎ ነው በህብረቱ አስቸኳይ ስብሰባ ይጠራ የተባለው። የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት የሰረዘው ህወሀት ባሰራጨው ደብዳቤ የፕሪቶሪያ የሰላም ስምምነት አሸማጊዎች ሁኔታውን የሚመለከት አስቸኳይ ስብሰባ እንዲቀመጡ የአድኑኝ ጥሪ አቅርቧል። ህወሀት ለአፍሪካ ህብረትና የተለያዩ ተቋማት የስምምነቱ አፈጻጸም ተከታዮች ላላቸው ላላቸው በሙሉ ህወሀት ለአፍሪካ ህብረትና የተለያዩ ተቋማትና የስምምነቱ አፈጻጸም ተከታዮች ላላቸው በጻፈው ደብዳቤ ህወሀትና የኢትዮጵያ ፌዴራል መንግስት በፕሪቶሪያ የሰላም ስምምነት መሰረት እርስ በርስ እውቅና ተሰጣጥተዋል ሲል ገልጿል። ነገር ግን አሁን እየታየ ባለው ሁኔታ የፌዴራሉ መንግስት ይህንን እየጣሰ ነው ሲል ህወሀት ከሷል። ምርጫ ቦርድ ህወሀትን በመሰረዙ የፕሪቶሪያ ስምምነት አደጋ ውስጥ ይገባል የሚል ጩኸት የጀመረው ህወሀት ቀደም ሲል እንዲህ አይነት ጉዳይ ቀልድ ነው ሲል ተሳልቆ ነበር። የውጭ ሀገር ዜጎች በፋይዳ መታወቂያ እየተገለገሉ እንደሚገኝ ተገለጸ። ትውልደ ኢትዮጵያውያንን ጨምሮ በሀገር ውስጥ የሚገኙ የውጭ ሀገር ዜጎች በፋይዳ ዲጂታል መታወቂያ እየተገለገሉ እንደሚገኙ የብሔራዊ መታወቂያ ፕሮግራም ተናግሯል። ኢትዮጵያ ውስጥ የሚገኙና የመኖሪያ ፈቃድ ያላቸው የውጭ ሀገር ዜጎች በሙሉ ፋይዳን በማውጣት እየተገለገሉበት እንደሚገኝ የፕሮግራሙ ኮሚኒኬሽን ዳይሬክተር አቤኔዘር ፈለቀ ለአሃዱ ነግረውታል። አብዛኞቹ አሉ ዳይሬክተር አቤነዘር አብዛኞቹ የውጭ ዜጎች ኢትዮጵያ ውስጥ የሚኖሩት በመኖሪያ ፈቃድ አሊያም በስራ ፈቃድ መሆኑን አንስተው የመንግስት አገልግሎትን ለማግኘት የፋይዳ መታወቂያን እንደሚያወጡ ተናግረዋል። አብነትን በኢትዮጵያ በሚገኙ ባንኮች አካውንት ከፍተው ገንዘብ ማንቀሳቀስ በሚፈልጉበት ሰዓት የታክስ ጉዳይ ለማስፈጸም እንዲሁም ለሲም ካርድ አገልግሎት እንደሚጠቀሙበት አነስተዋል። በመሆኑም እስካሁን ድረስ የፋይዳ መታወቂያን ያወጡ የውጭ ሀገር ዜጎች ከዋናው የሀገሪቱ ቁጥር አንጻር ሲታይ ያሉት ዜጎችም ጥቂት በመሆናቸው አነስተኛ እንደሆነ ገልጸው የተጠቃሚውን ቁጥር የበለጠ ለማብዛት እየተሰራበት እንደሚገኝ አስታውቀዋል። አሁን ዘግይቶ በደረሰን መረጃ በምክር ቤት ህጋዊ መንገድ ተመርጠው የእንደርታ ወረዳ አስተዳዳሪ የነበሩት ሰው ቢሮቸው ተሰብሮ ማህተም ተወሰደ። ወዲህ አንባይ ተይ በተባሉ የህወሀት ጄኔራል የተመራው የህወሀት ቦደን የአንደርታ ወረዳ አስተዳደር ቢሮን በመስበር ከአመራሩ ላይ በታጣቂዎች ኃይል ማህተም መቀማቱና በአመራሮቹ ላይ ድብደባ በመፈጸም ቢሮውን የተቆጣጠረው መሆኑን ለሞርስ ከስፍራው የደረሰው መረጃ አመላክቷል። በዚህ ጉዳይ ተጨማሪ መረጃ እንደደረሰን እናቀርባለን። የተወረዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ተጨማሪ ቤተሰቦችን እንድናፈራ የበኩላችሁን አስተዋጽኦ በማድረግ አግዙን። ወደ ውጭ ዜና አልፋለው። እስራኤል እስራኤል ከጦርነቱ ከተጀመረ አንስቶ ባልቻ የመልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውንም በፈንጂዎች የወደመውን የጋዛ ከተማ ደህንነቱ ያልተጠበቀ ብሎ የበየነ ሲሆን፣ ከተማዋ ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡ ተናግሯል። በእስራኤል ከተለያዩ ህንፃዎች መካከል እስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታል እና ሶስት የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህ ህንፃዎች ማዘዣና መቆጣጠሪያ ማዕከላት ማድርጎ እየተጠቀመባቸው እንደሆነ በመጥቀስ ትከሰሳለች። የአካባቢው ባለስልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሐን መጠለላቸውን ተናግረዋል። ሰዎች ከነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግም የተገለጸ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችል አስጠንቀዋል ሲል ሚድል ኢስት ሞኒተር ዘግቧል።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 በወዲ አንበይ የተመራ ታጣቂ ቡድን የአንዳርታ ወረዳ አስተዳደር ቢሮ ሰብሮ መግባቱ መግባቱና አመራሮቹ መደብደባቸው የህወሓት መሰረዝን ተከትሎ የአፍሪካ ህብረት ለጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ መጠየቁ እነ ብፁዕ አቡነ ጴጥሮስን ወደ ሀገር መግባት አስመልክቶ ቋሚ ቅዱስ ሲኖዶስ መግለጫ መስጠቱ ሰራዊቱ የማድረግ አቅሙን ለማሳደግ የስልታዊ አመራሮች ሚና ከፍተኛ መሆኑ መገለጹ የቅርስ ባለሙያዎች እገታ የቅርስ ጥገና ስራ ላይ እክል ሆኗል መባሉ፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ የጸጥታና ደህንነት ትብብር ሜዳ እየተበረከተላቸው መሆኑ ከአገር ውስጥ ከውጭ ደግሞ እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ማስተላልፋን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ ሲደርስ የነበረው የዕለት አርብ የሞርስ ዜና የእስካሁን ነበር። የፊታችን እሁድ በመደበኛው የሞርስ መሰናዶ እንዲሁም ሰኞ በመደበኛው የሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።